ሰላም ሰላም ክቡራትና ክቡራን ተከታታዮች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የሕግና የመረጃ ፕሮግራም ተገናኝተናል። በዛሬው ፕሮግራሜ የመኪና ቀረጥ ማስከፈያ ዋጋ እንዴት ይታመናል፣ እንዲሁም ደግሞ መኪና ወደ ሀገር ውስጥ ማስገባት የሚችሉት እነማን ናቸው የሚለውን የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትና ትህትና ጠይቃለሁ ማለት ነው። እንግዲህ የመኪና ቀረጥ ማስከፊያ ዋጋ እንዴት ይተመናል የሚለው ነው የዛሬ ፕሮግራሜ ዋነኛ ዓላማ እሱን ማሳወቅ ነው ማለት ነው። መኪና ወደ ሀገር ውስጥ ሲገባ እንግዲህ ቀረጥ ተገቢው ቀረጥ ተከፍሎ ነው ወደ ሀገር ውስጥ የሚገባው። ነገር ግን እዛ መኪና ላይ እንዴት ነው ቀረጥ የሚሰላው የሚለውን ለማየት እንሞክራለን ማለት ነው። በቅድሚያ ግን ተሽከርካሪዎች ከውጭ ሀገር ማስገባት የሚችሉት እነማን ናቸው? ሀገራችን ውስጥ ተሽከርካሪዎችን ወደ ሀገር ውስጥ ማስገባት የሚችሉ እነማን ማን ናቸው የሚለውን ማየት ይኖርብናል ማለት ነው። ሁሉም ሰው ከውጭ ሀገር ወደ ሀገር ውስጥ መኪና ማስገባት አይችልም። ሆኖም ግን የተወሰኑ አካላት መኪናን ወደ ሀገር ውስጥ እንዲያስገቡ ፍቃድ ተሰጥቷል። እነሱም አካላት መኪና ወደ ሀገር ውስጥ እንዲያስገቡ የተፈቀደላቸው አንደኛ፣ በተሽከርካሪ አስመጭነት የንግድ ፍቃድ ላላቸው በዘርፉ የተሰማሩ አስመጭዎች፣ ሁለተኛ ደግሞ በኢንቨስትመንት ዘርፍ የተሽከርካሪ ማበረታቻ የተፈቀደላቸው ኢንቨስተሮች እንዲሁም በውጭ ሀገር ከአምስት ዓመት በላይ ኖረው ጠቅልለው ወደ ለሀገር ተመላሽ የሚሆኑ ዲያስፖሮች ወይም ወደ ኢትዮጵያ ለመጀመሪያ ጊዜ ለመኖር የሚመጡ የውጭ ሀገር ዜጎች ናቸው። እኚህ ዲያስፖራዎች ሆኑም የውጭ ሀገር ዜጎች መኪና ማስገባት ወይም ማስመጣት የሚችሉት አንድ የግል መገልገያ አውቶሞቢል መኪና ነው እንጂ የንግድ በብዛት መገልገያ መኪና ማስገባት አይችሉም። ነገር ግን መኪና በብዛት ማስገባት የሚችሉ አንደኛ በተሽከርካሪ አስመጭነት የንግድ ፍቃድ ያላቸው በዘርፉ የተሰማሩ አስመጪዎች ናቸው። ሁለተኛ በኢንቨስትመንት ዘርፍ የተሽከርካሪ ማበረታቻ ተፈቅዶላቸው ያሉ ኢንቨስተሮች ናቸው። ወደ ሀገር ውስጥ መኪና ማስገባት የሚችሉት ። ይህንን ካልን ዘንድ አንድ መኪና ወደ ሀገር ውስጥ ሲገባ ቀረጥ ማስከፊያ ዋጋው እንዴት ይተመናል የሚለውን ማወቅ ይኖርብናል ማለት ነው። ተሽከርካሪ ወደ ሀገር ውስጥ ሲገባ ቀረጥና ታክስ የሚታሰበው የተሽከርካሪው አይነት የቤት አውቶሞቢል ወይም የሕዝብ ማመላለሻ ወይም የእቃ ማመላለሻ እንዲሁም ወዘተረፈ ከሆነ የተሽከርካሪው የመጫን አቅም የሰው ብዛት፣ የጭነት ኪሎ መጠን፣ ለቤት አውቶሞቢሎች ደግሞ የጉልበት አቅምን መሰረት በማድረግ ነው ማለት ነው። ቀረጥ የሚተመነው እንዲሁም የተገዛበት ዋጋ፣ የትራንስፖርት ወጪ፣ የኢንሹራንስ ወጪና ሌሎች ወጪዎች ጨምሮ የሚገኘውን ጠቅላላ ወጪ ተደምሮ የቀረጥ ማስከፈያ ዋጋ ይተመናል ማለት ነው። ሆኖም የመኪና ቀረጥ ማስከፈያ ዋጋ በመኪናው የሲሲ መጠን፣ መኪናው በተመረተበት ጊዜና መኪናው በተገዛበት ዋጋ በዋናነት እነኚህ ሶስት መተመኛዎች ተተርሶ ነው አንድ መኪና ላይ ቀረጥ የሚከፈለው ማለት ነው። እነኚህን አንድ በአንድ ለማየት እንሞክር አንድ የሲሲ መጠኑን መሰረት በማድረግ የሚከፈል የመኪና ቀረጥ ተመን ማስከፈያ ተመን ነው ማለት ነው። ሲሲ መጠኑን መሰረት በማድረግ ይህ የተሽከርካሪው የሞተር ጉልበት ወይም የሲሊንደር አቅም መሰረት ያደረገ ነው ማለት ነው። የተሽከርካሪው የሲሊንደር ይዘት ከ1300 ሲሲ በታች ከሆነ ተገጣጥሞ የሚገባ ያለቀለቅ ከሆነ ወደ 125 ፐርሰንት ይጣልበታል ማለት ነው ነው ሌላኛው የታክስ መተመኛው የተመረተበት ጊዜ ነው ማለት ነው። ሌላኛው ደግሞ የተገዛበት ዋጋ ነው። የተገዛበት ዋጋ ስንል በጉምሩክ ተቀባይነት ሲያገኝ የተገዙበት ዋጋ ላይ በአስመጭነት እስከ ሀገር ውስጥ መግቢያ በር ድረስ የተከፈሉ የሚከፈሉ አጠቃላይ ወጪዎችን በአዋጅ ቁጥሩ 859/2006 አንቀጽ 96 መሰረት በመደመር የተሽከርካሪ የታሪፍ ምጣኔ በማስላት ነው ማለት ነው። ሆኖም የተገዙበት ዋጋ ፎብ ፕራይስ በጉምሩክ ተቀባይነት በሚገኝበት ጊዜ በመረጃ ተቋም ካለው ተመሳሳይ አንድ አይነት የተሽከርካሪዎች ጋር በማነጻጸሪያ ዋጋ በመውሰድ ተጨማሪ ወጪዎችን በመደመርና ከታሪፍ አመዳደቡ ጋር በማነጻጸር የተገኘው ውጤት ባለው ወቅታዊ የውጭ ምንዛሬ በመቀየር ቀረጥና ታክስ ይሰላል ማለት ነው። እነዚህ መኪና ቀረጥ ዙሪያ ማወቅ የሚገባን ነገር ሲአይኤፍ እና ፎ ፕራይስ የሚለውን ነው ማለት ነው። ሲአይኤፍ እና ፎ ፕራይስ ምንድን ነው የሚለውን አሁን ልንገራችሁ። የሲአይኤፍ ዋጋ ወይም ሲአይኤፍ ፕራይስ ማለት የእቃው የመሸጫ ዋጋ እና በላኪ ሀገር እስከ መጨረሻ ቦታ ወይም ወደብ ድረስ ለእቃው የተከፈለ ወይም የሚከፈል የኢንሹራንስ እቃውን ለማጓጓዝ የወጣ ወጪ ድምር የሚያመላክት አንዱ ዓለም አቀፍ የንግድ ስምምነት ወይም ኢንተርኮም ሲሆን እስከ ኢትዮጵያ የጉምሩክ ክልል በመጀመሪያ መግቢያ በር ድረስ እቃውን ለማስጫል፣ ለማራገፍ፣ ለመንከባከብ እና ለእቃው የተከፈሉ የሚከፈሉ ሌሎች ወጪዎችን የሚጨምር የሲአይኤፍ ፕራይስ ይባላል ማለት ነው። ፎ ፕራይስ ማለት ደግሞ የእቃው መሸጫ ዋጋ እና በላኪ ሀገር የመጨረሻ መጫኛ ቦታ ወደብ ድረስ ለእቃው የተከፈለ የሚከፈል ወጪ ድምር የሚያመላክት አንዱ ዓለም አቀፍ የንግድ ስምምነት ላይ ኢንተርኮም ላይ ያለ ሲሆን በመርከብ ለማስጫል ለማጓጓዝ፣ ለማራገፍ፣ ለመንከባከብ የወጣ ሲሆን ለኢንቨስትመንትና ሌሎች የሚወጡ ወጪዎችን ግን ፎብ ፕራይስ አይጨምርም ማለት ነው። ስለዚህ በእነኚህ መመዘኛዎች ምክንያት ነው ወይም በእነኚህ መመዘኛዎች መሰረት ነው አንድ መኪና ላይ ቀረጥ የሚተመነው ማለት ነው። ይህንን እንድታውቁ ስለፈለግኩ ነው፣ ላጋራችሁ ወደድኩት። በሌላ መሰረታዊ የግብ ፕሮግራም እስከምንገናኝ ዝቃም ጊዜ ይችላል እንስልት